ኔታንያሁ እስራኤል ከአሜሪካ የምታገኘውን ወታደራዊ እርዳታ ማቆም አለባት ሲሉ ተናገሩ። የእስራኤል ጠቅላይ ሚኒስትር እስራኤል ከአሜሪካ የምታገኘውን በቢሊዮን የሚቆጠር ዶላር ወታደራዊ እርዳታ ማቋረጥ እንድትጀምር ሀሳብ ማቅረባቸውም አሪቭ ለታዊ ዘግቧል። ኔታንያሁ እሁድ አመሻሽ ላይ ለኬኔሴት የውጭ ጉዳይና መከላከያ ኮሚቴ እንደተናገሩት ሀገሪቱ በአሁኑ ጊዜ አራት ቢሊዮን ዶላር ከአሜሪካ ታገኛለች። ከአሜሪካ ወታደራዊ እርዳታ ራሳችንን ማላቀቅ ያለብን ይመስለኛል ሲሉ መናገራቸው ተዘግቧል። ከኔታንያሁ መግለጫ በስተጀርባ ስላለው ምክንያት ምክንያት ምንም ተጨማሪ ዝርዝር ነገር ባይኖርም በእስራኤሉ መሪና በትራምፕ መካከል ያለው ግንኙነት መሻከሩ እንዲሁም በሐማስና በአሜሪካ መካከል እስረኞችን ለመፍታት ቀጥተኛ ውይይት መደረጉ በተዘገበበት ወቅት መሆኑ አነጋጋሪ አድርጎታል። ሐማስ የዩናይትድ ስቴትስ እና የእስራኤል ዜግነት ያለውን ምርኮኛ ኤዳን አሌክሳንደርን ለማስለቀቅ ማወጁን ተከትሎ በምንም መልኩ የተኩስ አቁም ቃል አልገባችም፣ ነገር ግን እርምጃውን ለማመቻቸት ደህንነቱ የተጠበቀ ኮሪደር አቋቁማለሁ ብላለች። የእስራኤል ጦር በጋዛ ላይ የቦምብ ድብደባ እንደቀጠለ ሲሆን ከትምህርት ቤት ወደ መጣ ጣልያ በተለወጠ ስፍራ ውስጥ ቢያንስ 17 ሰዎች ተገድለዋል። እስራኤል በጋዛ ላይ ባካሄደው ጦርነት ቢያንስ 52829 ፍልስጤማውያንን ሲገድሉ 119554 ቆስለዋል ሲል የጋዛ የጤና ሚኒስቴር አስታውቋል። የመንግስት ሚዲያ ጽህፈት ቤት የሟቾችን ቁጥር ከ61700 በላይ መድረሱን የገለጸ ሲሆን በፍርስራሹ ውስጥ የጠፉ በሺዎች የሚቆጠሩ ሰዎች እንደሞቱ ይገመታል ብሏል። እንደ አውሮፓውያን አቆጣጠር ኦክቶበር 7 ቀን 2023 በእስራኤል በሐማስ መሪነት በተፈጸመው ጥቃት 1139 ሰዎች ተገደሉ የተገደሉ ሲሆን ከሁለት መቶ በላይ የሚሆኑት ደግሞ በምርኮ ተወስደዋል። የእስራኤል ባለስልጣናት የትራምፕ የመካከለኛው ምስራቅ ጉዞ መርሃ ግብር ላይ ቴላቪቭ እንድትጨመር ያደረጉት ሙከራ ሳይሳካ ቀረ። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ዶናልድ ትራምፕ በዚህ ዓመት መጀመሪያ ወደ ዋይት ሀውስ ከተመለሱ በኋላ የመጀመሪያ የውጭ ሀገር መሪ በመሆን በዋሽንግተን መጋበዛቸው ይታወሳል። አሁን ላይ ትራምፕ ለመጀመሪያ ጊዜ ትልቅ የውጭ ጉዟቸውን በመካከለኛው ምስራቅ እያደረጉ ይገኛሉ። ነገር ግን የጉዞ ፕሮግራማቸው ላይ በተለይ እስራኤልን አላካተተም። የእስራኤል ባለስልጣናት የትራምፕ አስተዳደር ሀገራቸውን እንዲጎበኝና በትራምፕ የጉዞ መርሃ ግብር ለመጨመር ቢው ቦታውቱም ጥረቱ ቅንቱ ሆኖ ቀርቷል። በእስራኤል የአሜሪካ አምባሳደር ማይክ ሀቢ ቅዳሜ ለት የዩናይትድ ስቴትስና የእስራኤል ግንኙነት ጠንካራ መሆኑን ቢያረጋግጡም ከቅርብ ጊዜ የአሜሪካ ዲፕሎማሲያዊ ጥረቶች ጋር ተያይዞ አሜሪካ በቀጠና ውስጥ ቅድሚያ ለምትሰጣቸው ጉዳዮች ከረጅም ጊዜ ወዳጇ ይልቅ ወደ ሌሎች ፊቷን እያዞረች ሊሆነ እንደሚችል ይጠቁማል። ሰኞ የተለቀቀው እስራኤላዊ አሜሪካ የታጋች የዳን አሌክሳንደር እስራኤልን ያላካተተ ቀጥተኛ የአሜሪካና ና ሀማስ ንግግር ውጤት ነው። ሌሎች የዩናይትድ ስቴትስ እርምጃዎች በየመን ከሚገኙ ሁቴዎች ጋር የተኩሳቁም አቁም ስምምነት ጦርነት መደረሱ ከእስራኤል እውቅና ውጪ ነው። በተጨማሪም የእስራኤልን እቅድ ያላካተተና ከኢራን ጋር በቀጥታ መነጋገርን ጨምሮ በሀገሪቱ የኒውክሌር መርሃ ግብር ዙሪያ የተደረጉ ድርድሮች የእስራኤል ባለስልጣናትን አስገርሟል። የትራምፕ ሁለተኛ የስልጣን ዘመን የጀመረው በግላቸው ተደራዳሪ ስቲቭ ዊትኮቭ ኔታንያሁ የጋዛ እስረኞችን ልውውጥ ለማድረግና ጊዜያዊ የተኩስ አቁም ስምምነት ለማድረግ ፈቃደኛ ባለመሆናቸው ኔታንያሁ ላይ ቅራኔ ይዘው ነው። በሚያዚያ ወር ኔታንያሁ ለንግድ ድርድሮች ወደ ዋይት ሀውስ ለሁለተኛ ጊዜ ቢገኙም ሁለቱ ሀገራት እስካሁን ስምምነት ስምምነት ላይ አልደረሱ። በዚህ የመካከለኛው ምስራቅ ሀገራት ጉዞ ላይ የኢኮኖሚ ጉዳዮች ከዲፕሎማሲያዊ ወይም ከደህንነት ጉዳዮች ይልቅ የትራምፕ አስተዳደር ቅድሚያ ከሚሰጧቸው ዝርዝሮች ውስጥ ይገኛሉ። በዚህ የመካከለኛው ምስራቅ ሀገራት ጉዞ ላይ የኢኮኖሚ ጉዳዮች ከዲፕሎማሲያዊ ወይም ከደህንነት ጉዳዮች ይልቅ የትራምፕ አስተዳደር ቅድሚያ ከሚሰጣቸው ዝርዝር ውስጥ ይገኛሉ። በዚያ መለኪያ የአረብ ሀገራት ከፍተኛ የሀብት ክምችት ያላቸው በመሆኑ ኔታንያሁ ምን እንኳን በኋይት ሀውስ ሞላላው ጽህፈት ቤት በተደጋጋሚ ቢመጡም ከእስራኤል የበለጠ ጥቅም የአረብ ሀገራቱ እንደሚያስ ያስገኙት ታምኖባቸዋል